ያቶ ግሾ ስራታ ናግዲ ማረመ ከታ ደምቢያ ህግያ ናግዲ ኑ ሱረ አራሚዲ አንነጺዲ ወቲ ዶጋ ቃሲ ሃጋም ስራታን

ከአዋሳ የመጡት ለወደፊትም ቢሆን የጊፋታ በዓል በማስመልከት ከታራሚዎች ጋር በአንድ ላይ የበዓል ፕሮግራሚን በሚመለከት እንኳን አደረሳችሁ፣ እንኳን ደሳላችሁ፣ እንኳን ደረሰ የሚለውን የዳቦ ቁረሳ ፕሮግራም ከእናንተ ጋር ለማድረግ ነው። ከዛ ውጪ ቀጣይ ደግሞ ባላቸው ጊዜያት የብድርና ቁጠባ እንግዲህ በአካባቢያችን፣ በሀገራችን በሁሉም ቦታ አሁን ቁጠባ

ብድር የሚሰጥበት ሰው በማህበር ተደራጅቶ የሚጠቀምበት አለ። የራሳቸውን ድርጅት ቀጣይም ቢሆን እዚህ ማረሚያ ተቋም መጥተው ከእናንተ ጋር ቁጠባ የማስደረግ መርዳት የሚገባቸው ነገሮች መጠየቅ የሚገባቸው መርዳት የሚገባቸው ነገሮችም ካሉ ለመርዳት ነው። አሁን የተወሰነ ነገር ለታራሚዎች የተወሰነ ነገር መጠየቅ የሚገባው ነገሮችን ለመጠየቅ

ሲመጡ ባዶ እጃቸው አይደለም የመጡት። ታራሚዎችን የተወሰነ ነገር የሚያጽናና ነገር በኛ በኩል ተናግረን ያለው ነገሮች ካለበትም የተወሰነ ነገር ሰተን ቀጣይም ቢሆን መጠየቅ የሚገባው መርዳት የሚገባቸው ነገሮች በሙሉ ደግሞ በእናንተ ውስጥ መስራት የሚገባቸው ነገሮችን ለመስራት ነው የመጡት። ከዚህ አኳያ እነሱ የሚሉትን ነገር በጥሞና አዳምጣችሁ

የሚጠይቁት ነገሮችም ካሉ በአግባባዊ ሁኔታ መልስ ሰጥታችሁ የተወሰነ ሰዓት ስለሆነ ከእናንተ ጋር ደቂቃ የተወሰነ ደቂቃ የሚያሳልፉ ስለሆነ በእርጋታ ቁጭ ብላችሁ እንድትጠብቁ፣ እንድታዳምጡ ይጠይቃለሁ። አመሰግናለሁ። ስለዚህ የእነሱ ተወካይ ለእናንተ የሚሉት ነገር ካለ ከዚህ ቀጥሎ ከእነሱ እንሰማለን። እንዴት ናችሁ? ሰላም ናችሁ? ዮዮ ጊፋታ

እንኳን አደረሳችሁ። በጣም ደስ ትላላችሁ። በእርግጥ ማረሚያ ሲባል ሰዎች የተለያየ አመለካከት አላቸው፣ ግን ሰዎች የሚታነጹበት ስፍራ ነው አይደለ? ሰዎች እርስ በርስ የሚዋደዱበት ስፍራ ነው። የበለጠ ፍቅር የሚጨምርበት ቦታ ነው። ከታነጻችሁ ከታረማችሁ ደግሞ የራሳችሁን አላማ

ለሌላውም ደግሞ ትውልድ የሚተርፉበት ጊዜ ስለሆነ ነገ ሌላ ቀን ነው። እኛ የምንመኝላችሁ ለናንተ ለእናንተ ስራችሁን ጨርሳችሁ በይቅርታ ሊሆን ይችላል፣ በተለያየ ምክንያት ከዚህ ታርማችሁ ወጣችሁ፣ በሌላ ስፍራ ስራ ሲሰሩ እግዚአብሔር ያገናኘናል ምኞታችንም እሱ ነው ማለት ነው። እኛ የመጣነው ከሀዋሳ ነው። ቅድም ኮማንደር በዝርዝር ገልጾታል።

ዋና ዓላማ የዛሬ ዓላማ የጊፋታ የወላይታ የዘመን መለወጫ በዓል በጋራ ለማክበር ነው። የኛ ተቋም የሁሉ የቁጠባና ብድር ህብረት ስራ ማህበር ነው። በተለያየ አካባቢ ቅርንጫፎች አሉን። ስለዚህ ለእንደና አይነቱም የቁጠባ አገልግሎት እንሰጣለን። በተጨማሪ ደግሞ የብድር አገልግሎት እንሰጣለን ማለት ነው።

ስለዚህ እዚህ ማረሚያ ቤት ድረስ መተን ቀጣይም እንድትቆጥቡ እናደርጋለን። እዚህ ደግሞ የተለያየ ሙያ ምናልባት ኮማንደር የተለያየ ሙያ ያለ ይመስለኛል። ማረሙ አንዱ የማነጹ አካል ስለሆነ በተለያየ ሙያ ይኖራቸዋል ብዬ አስባለሁ። ስለዚህ እዚህ ግቢ ውስጥ ብዝነስ ለሚሰሩት ብድር አገልግሎት እንሰጣለን ማለት ነው ከዚያ አኳያ

እንኳን በሰላም ተገናኘን፣ እንኳን አደረሳችሁ ለማለት በድጋሚ እፈልጋለሁ። በህብረት ባንድነት የቆምን ከሁሉም ለሁሉም ይሁንን መኪና ቤት፣ መግዛት ስራ መጀመር ቀላል ያደረግን እኛ የሁሉ ነን።

የሁሉ ቁጠባ አገልግሎት እንሰጣለን፣ የብድር አገልግሎች እንሰጣለን። እና ከምንሰጣቸው ቦታዎች ውስጥ አንዱ የማረሚያ ቦታ ነው። ለምሳሌ ሐዋሳ ላይ ብዙ የማረሚያ ቤት ታራሚዎች ከየሁሉ ጋር አብሮ ይሰራሉ። የሚችሉትን ያክል ይቆጥባሉ፣ ብድር እንሰጣለን። ውስጥም ሆኖ ስራ መስራት ይችላሉ፣ ሲወጡ ስራ መስራት ይችላሉ። ስለዚህ ሶቶመ

ከእናንተ ጋር አብረን እንሰራለን ማለት ነው። በጣም በቅርብ ግርብ ጊዜ እንመጣለን፣ ቢበዛ አንድ ወር። ከአንድ ወር በኋላ ስራ ስንጀምር አንዱ ስራ ከምንሰራበት ቦታ አንዱ የማረሚያ ቤት ይሆናል ማለት ነው። ዓላማችን አንዱ ምንድነው? የሁሉ ሚለው ስሙም እንደሚናገረው ለሁሉም አይነት ሰው ለዝቅተኛም፣ ከፍተኛም ገቢላለው ላለው፣ ለተቸገረም፣ ትንሽ ስራም ለሚሰራ ሰው ሳንመርጥ ለሁሉም ሰው ፋይናንስ አገልግሎት መስጠት ነው። ምንድነው አገልግሎቱ? ቁጠባና ብድር ነው።

ስለዚህ መቆጠብ ይችላል፣ ሰው እኛ ጋር መበደር ይችላል። ስለዚህ እዚህ መሆናችሁ እናንተን እንዳትበደሩ አይከለክላችሁም። እዚህ ሆናችሁ ተበደራችሁ ስራ ሰርታችሁ ገቢ መፍጠር ትችላላችሁ። አዋሳ ላይ በዚህ መንገድ ብዙ ስራ ሰርተናል። ስለዚህ ያንን ስራ ከእናንተም ጋር አብረን እንሰራለን፣ እንመጣለን፣ እኛ ራሳችን እንመጣለን። ከተቋሙም ጋር ከዚህ በኋላ ፓርትነር ሆነን ብዙ ስራዎችን አብረን ስለምንሰራ ይሄ ዛሬ ጀምር ነው እናንተን መጎብኘት ከእናንተ ጋር መተዋወቅ

በጣም በዘላቂነት ብዙ ስራ በመስራት የሚቀጥል ይሆናል። የሞባይል ባንኪንግ እንጠቀማለን። እስከ ቦታ ድረስ ሄደን ነው አገልግሎት የምንሰጠው። ለሁሉም ማህበረሰብ ነው የምንሰጠው። ተጠቃሚ እስካለበት፣ አባላችን እስካለበት ድረስ በመሄድ ነው የምንታወቀው እና በአጭር ጊዜ በጣም ብዙ ተጽዕኖ የፈጠረ ተቋም ነው። ከዚህ ተቋም ጋር አብረን ከእናንተም ጋር አብረን እንሰራለን ማለት ነው። ስለዚህ አክብራችሁ ስለሰማችሁን፣ ፈቃደኛ ናችሁ ከኛ ጋር ጊዜ ለማሳለፍ ስለፈቀዳችሁ፣ በተቋሙና በራሴ ስም

አመሰግናለሁ። እንኳን አደረሳችሁ። በህብረት ባንድነት የቆምን ከሁሉም ለሁሉም ይሁንን መኪና ቤት መግዛት ሥራ መጀመር ቀላል ያደረግን እኛ የሁሉ ነን። የሁሉ